አክብሮታዊ ሰላምታችን የሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም አመራሩ ከኤርትራና የፋኖ ሰራዊት ቁጥር ጋር በተያዘ ምላሽ አይሰጡም። ጀኔራሉ ደምስሰናቸዋል በሚል ሌላ ማብራሪያ ተመልሷል። በአማራ ክልል የተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። በቀዳሚነት የምንመለከተው ዝርዝር ጉዳያችን ይሆናል። ጄኔራሉ በትግራይ ክልል ጦርነት እንዲቀሰቀስ ምክንያት ይሆናሉ ያሏቸውን ሁለት ጉዳዮችን አንስተዋል። የአራት ኪሎ አገዛዝ ክልሉን የከለከለው የካፒታልና መደበኛ በጀት ጉዳይ አሁንም መነጋገሪያነቱ ቀጥሏል፣ እንመለከተዋለን። የዐቢይ አህመድ ሹመኞች በፓርላማው ይቀርባሉ። ጠቅላይ ሚኒስትሩ ደጋግመው የሚሾሟቸውና የሚሽሯቸው ባለሥልጣኖቻቸው በምክር ቤት ሳይጸድቆ አመታትን ሲያገለግሉም ቆይቷል። ተጨማሪውን አዘጋጅተናል። አታስፈራሩን ሲል ብልጽግና መግለጫ አውጥቷል። ለግብጽ የተሰጠ በተባለው በዚህ ምላሽ ዛቻቸው አያስደነግጠንም ሲልም አክሏል። ይህ ምላሽ የተሰጠው የካይሮ መንግስት ከኢትዮጵያ ጋር ከእንግዲህ ንግግር የለም መብታችንን እናስከብራለን ባለማግስት ነው። ታደምጡታላችሁም በኢትዮጵያ በኤችአይቪ ኤድስ የተያዙ ሰዎች ቁጥር 600 ሺ መሻገሩ ተነገረም። አዲስ አበባ ደግሞ በስርጭት ምጣኔ ከፍተኛ ደረጃ ላይ ተቀምጧል። ሌላኛው መረጃችን ነው ዶናልድ ትረምፕ ሶማሊያውያን ስደተኞችን በተመለከተ ያደረጉት ንግግር መነጋገሪያ ሆኗል ወደ መጡበት መመለስ አለባቸው ሲሉ ያደረጉትን ንግግር ተከትሎ በተቃውሞ ምላሽ እየተሰጣቸውም ይገኛል የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ ሰናይ ቆይታ ይሆንላችሁ አመራሩ ከኤርትራና የፋኖ ሰራዊት ቁጥር ጋር በተያያዘ ምላሽ ሰጥቷል። ጄኔራሉ ደመሰስ ናቸው በሚል ሌላ ማብራሪያ ተመልሷል። በአማራ ክልል የተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉም ናቸው። ደቡብ ወሎ ደገር ተብሎ በሚጠራው አካባቢ ትናንት የተደረገ ውጋም፣ በሰሜን ወሎ ተኩለሽ ተብሎ በሚጠራ ስፍራ በመንግስት ወታደሮች ምሽግና ካምፕ ላይ የተፈጸሙ ጥቃቶችም በቀዳሚነት የሚጠቀሱ ይሆናሉ። በዚህ ቀጠና ሰሞንኛ ውጋም የፋኖ ኃይሎች ወደ ደገር፣ የመንግስት ወታደሮች ደግሞ ደግሞ ወደ ዳሁንት መግባታቸው ሲገለጽ ስብሰባዎች የእጅ ሰጡ ፕሮፓጋንዳውም ተጠናክሮ ነው የቀጠለው። ከካምፕ ጥቃቶች ጋር በተያያዘ በጎጃም ቀጠና ባህር ዳር ቅርብ በሆነው አቸፈር ጭንባ ላይ ትናንት ጥቃት ተከፍተው የክልሉ የጸጥታ ኃይሎች ላይ ጉዳት ደርሷል። በክልሉ ዋና ዋና ከተሞች እየተደረጉ ካሉ ስብሰባዎች መካከል ደግሞ አንዱ ጎንደር ላይ እየተከናወነው ነው። በዚህ መድረክ ላይ የተገኙና የተናገሩት የሰሜን ምዕራብ አዛዛዡ ሌትናንት ጄኔራል ብርሃኑ በቀለም ጽንፈኛውን ቡድን ደመሰስ ነው ሲሉ ተሰምተዋል። በዚህም ምክንያት በቡድንና በተናጠል መሳሪያውን ተሸክሞ እጅ እየሰጠን ነው ሲሉ ስለመግለጻቸውም ታውቋል። እኒህ ወታደራዊ አዛዥ ባለፈው አንድ ዓመት ከስድስት ወር ጊዜ ውስጥ በአማካይ በየወሩ ደመሰስ ናቸው የሚል ንግግር ያደርጋሉ። ነገር ግን ከሁለት ዓመት በላይ አምናም ታች አምናም ከደመሰሱት ኃይል ጋር አሁንም እየተዋጉ ቀጥሏል። ከዚህ ጋር በተያያዘም ምላሽ ያላቸው የፋኖ አመራሩ አስረስ ማረ ደግሞ ዋሻም፣ ገዳመም፣ ጫካም ገቡ አፈረስ ናቸው ይላሉ። በየጊዜው እየፈረሱ የቀጠሉት ግን እነርሱ ናቸው በማለት ይናገራሉ። ጠላት ሰራዊት በከፍተኛ ደረጃ የፕሮፓጋንዳ ስራ ቢሰራም ቢፎክርም ቢሸልልም ጫካ ናቸው ገዳም ናቸው ዋሻ ናቸው ብሎ ቢያወራም አንድም ይህ ነው የሚባል ሲግኒፊካንት የሆነ ጉዳት በወገን ላይ ማድረስ ሳይችል ይልቁንም በከፍተኛ ሁኔታ እየተሰላቸ ከአንዳንድ ቦታዎችም እየለቀቀ እየተሰባሰበ ያለበት ወቅት ነው የሚገኘው። ባለፉት ተከታታይ ቀናት ከፋኖም ሆነ ከመንግስት ኃይሎች በኩል በስፋት ሲነገሩ ከሰነበቱ ጉዳዮች መካከል አንዳቸው የሌላኛዎቹ ሰራዊት አባላት እጅ ሰጡን የሚለው ይገኝበታል። በፕሮፓጋንዳም በገዳይ ጦር መሳሪያዎችም እንዲህ ባለመንገድ የቀጠለው የአማራ ክልሉ ጦርነትን በተመለከተ ዓለም አቀፍ ተቋማትና የመገናኛ ብዙኃን የሚሰጡት ሽፋንም ቀስ በቀስ እየተሻሻለ የመጣ ይመስላል። በቅርቡ ቢቢሲ በክልሉ የሚፈጸመውን ፆታዊ ጥቃት አስመልክቶ ያወጣው የምርመራ ሪፖርት ዘ ኢኮኖሚስት አስቀድሞ ቅድሞ ያስነበበውና ከውስጥና ከውጭ ጸረ ብልጽግና ኃይሎች ጋር ፋኖ ጥምረት እየፈጠረ ነው ወዘተ የሚሉት ጉዳዮችም ምሳሌ ይሆናሉ ከትናንት በስቲያ ደግሞ የእንግሊዝ ዘጋርዲያን በሰሜን ወሎ ዞን በፋኖ ኃይሎች የቁጥጥር ቀጠና ተገኝቶ የክልሉ ቀውስ ያለበትን መረጃ ይዞ መውጣቱ ይታወሳል ጋዜጣው በክልሉ ህዝብ ላይ በወታደሮች ይፈጽማል ያለውን የጦር ወንጀል ድርጊትን ጨምሮ የተለያዩ ጉዳዮችን ሲያብራራ በርካታ ገጠራማ የክልሉ አካባቢዎች በፋኖ ኃይሎች ቁጥጥር ስር እንደሆኑ ጠቅሶም ነበር በዚህ ሐተታው ላይ ያነሳቸው ሶስት ጉዳዮች ላይ ደግሞ አመራሩ ምላሽ ሰጥተዋል። ቀዳሚው የፋኖ ኃይሎች ከሁለት ዓመታት በፊት ከአብይ አህመድ አስተዳደር ጋር ወደ ጦርነት ሲገቡ 20ሺ ሰራዊትን በመያዝ መሆኑን ያነሳበት ሲሆን ከኤርትራ ድጋፍ ያገኛሉ፣ እንደዚሁም የአጼዎቹን ስርዓት ለመመለስ ነው የሚታገሉት በሚል ካቀረባቸው ጉዳዮች ጋር የተሳሰሩ ናቸው። እነዚህን ገለጻዎችን የተሳሳቱ ይሏቸዋል አመራሩም የፋኖ ሰራዊት ሀያ ሺህ አድርጎ ማስቀመጥ፣ ሰራዊታችን በመቶ ሺዎች የሚቆጠር ሰራዊት ነው ያለው። በሁሉም ቀጠና ያለው ሰራዊት እንግዲህ ማለት መደበኛ ሰራዊቱን ነው። ከኤርትራ ጋር ተያይዞ የሚነሳው ነገር በተለይም ለፋኖ ኃይሎች ስልጠና አይሰጣል በሚል ዘጋርዲያን ያስቀምጠውም ምልከታ ዝም መሰረተ ቢስ ጀጅመንት ነው። ትክክለኛ መረጃም የለውም። በየትኛውም ሶስተኛ ወገኖች ድጋፍ ወይም በሶስተኛ ወገኖች ወይም በሌላ ሀገር ስልጠና ወይም ትሬኒንግ ወስደን የጀመርነው ትግል ሳይሆን እዚሁ በህዝባችን በኖርንበት ባደግንበት ማህበረሰብ መካከል የተደረገ ነው። የፋኖ ኃይል የሚዋጋው የአማራን ህዝብ ህልውና ለመታደግ ብቻ ነው። ከዚህ ያለፈ በሌላው ማንነት ላይ በሌላው እጣፋንታ ላይ የመወሰን ፍላጎትም የለውም። ፎር ዛት ማተር መብትም የለውም። ይልቁንም አብይ አህመድ እና መዋቅሩ የከፈቱብን አማራውንም የሚያጠፋ ኢትዮጵያንም የሚበትን ሌላውንም ሕዝብ እና ብሔር የሚያጠፋ ጦርነት በመመከት እና ይህንን አገዛዝ በማንኮታኮት በምትኩ ሁሉም የፖለቲካ ኃይሎች ሁሉም የኢትዮጵያ ሕዝብ የሚስማማበት የሚተማመንበት የኢትዮጵያን የሀገረ መንግስት ግንባታ እንደገና የሚያፋፋበትና ከፍ የሚያደርግበትን መደራደር መፍጠር ነው ተልኳችን። የፋኖ አመራሩ የፕሪቶሪያው ስምምነትን ተከትሎ የፋኖ ኃይሎች ወደ ውጊያ ገቡ የሚለውም የተለመደ ገለጻ እየተሳሳተ ነው ሲሉ አንስተው ምንም እንኳን ሁሉም የዛ ጦርነት አካላት ያልተካተቱበት ቢሆንም በጥቂቱም ለትግራይ ወንድምና እህቶቻችን ሰላምን ማምጣት ከቻለ የሚደገፍ ነው ሲሉ አክሏል። የትግላችን መነሻም የህልውና አደጋን መቀልበስ ነው በማለት የአብይ ሹመኞች በፓርላማው ይቀርባሉ። ጠቅላይ ሚኒስትሩ ደጋግመው የሚሾሟቸውና የሚሽሯቸው ባለስልጣኖቻቸው በምክር ቤቱ ሳይጸድቁ አመታትን ሲያገለግሉ ቆይተዋል። የሰላም ሚኒስትር በሚል የብልጽግናው ፕሬዚደንት ሚኒስትር መስሪያ ቤት ካቋቋሙ በኋላ ሰላም አልባ ባደረጓት ሀገር በዚህ ተቋም ላይም በርካታ ሚኒስትሮችን ሾመው ሽረዋል። ከአንድ አመት በፊት የሹመት የተሰጣቸው መሀመድ ድሪስ ደግሞ አንዱ ናቸው። ነገ በፓርላማ ከአንድ አመት በኋላ ሹመታቸው እንደሚጸድቅም ተሰምቷል። አንድ ተሿሚ ሹመቱን ካገኘና በርካታ ውሳኔዎችን ካሳለፈ በኋላ ሹመቱ ሊጸድቅ ወደ ምክር ቤት የሚያቀርበው ብልጽግና። ሊያገለግሉ የተመደቡት እኒሹም የሰላም የሚል ተቋምን እየመሩ እንደመጡ ያደረጉት ቃለምልልስ ግን ፊት ለፊት የሚያጠቃ የሚከላከል ወዘተ የሚል የጦርነት ትዕይንት እንደነበር ግን የሚታወስ ነው። በክልሉ ውስጥ ፍላጎቱን የሚያስፈጽም ከታጠቁ ኃይሎች ጋር ፊት ለፊት የሚመክት ወይም የሚያጠቃ ከተማዎችን ተቀጣጥሮ ላስተዳድር የሚል ኃይል የለም ማለት እንችላለን። አሁን ይህን ጉዳይ እንመራለን የሚሉ አካላት እንኳ በክልል ውስጥ አይደለም ያሉት ተሻግረው ደንበር ተሻግረው ወደ ጎረቤት ሀገራት ሁሉ ብቅ ጥልቅ የሚሉበት እኒህ የብልጽግና ሹም ይህንን ከተናገሩ በኋላ ግን ክፍለ ጦር ሳይቀር የተደመሰሰባቸው ውጊያዎች እየተደረጉ ቀጥሏል። ሌላኛው ነገር በፓርላማው ሹመታቸው ይጸድቅላቸዋል ተብለው ከሚጠበቁ ሰዎች ውስጥ ከአራት ወራት በፊት ተሹመው የነበሩት የግብርና ሚኒስትሩ አዲሱ አረጋ ናቸው። እኒህ የኦሮሚያ ክልል ገጠር ክላስተር አስተባባሪ የነበሩ ሰው ተሹመዋል የተባሉት መወድሳ አብይ ባቀረቡ በሰዓታት ልዩነት ውስጥ በተባረሩት ግርማ አመንቲ ምትክ ነበር። አቶ አዲሱ አረጋ ብልጽግና ባመነው አሃዝ ከኢትዮጵያ ህዝብ በላይ በማዳበሪያ ምክንያት ብልጽግና የዘረፈውን 5.6 ቢሊዮን ብር ጉዳይ ጋር እንዲሁ ጠቅላይ ሚኒስትሩ በቅርቡ ከመደቧቸው ግለሰቦች ውስጥ አንዱ ስለመሆናቸው መሆናቸው መዘገባችን የሚታወስ ነው። ከእርሳቸው በተጨማሪ ጠቅላይ ሚኒስትሩ የሚቀርቧቸውን እና ለምጸሐይ ጳውሎስና ብርሃኑ ጸጋይን በዘርፉ መድብ ያለው የተወሰኑ የግብርና ስራዎችና የማሪ ታይም ተቋማት አመራሮችን ደግሞ አስራ ያለው ማስባላቸውም ይታወቃል። ነገ ፓርላማው የኢቢሲ ስራ አስኪያጅን ጭምር እንደሚያጸድቅም የሪፖርተር ዘገባ ያመለክታል። ጄኔራሉ በትግራይ ጦርነት እንዲቀሰቀስ ምክንያት ይሆናሉ ያሏቸውን ሁለት ጉዳዮችን አንስቷል። የአራት ኪሎ አገዛዝ ክልሉን የከለከለው የካፒታልና መደበኛ በጀት ጉዳይ አሁንም መነጋገሪያ ሆኖም ቀጥሏል። ጠቅላይ ሚኒስትሩ የምንልከው ገንዘብ ሙሉ በሙሉ ለወታደሮቻቸው እየተሰጠብን ነው ብለው ከተናገሩ ወዲህ ክልሉ በጀቱን ተከልክሏል። 844 ሚሊዮን ብር የካፒታል በጀቱ ቁሟል። ያ ቀርቶ የመንግስት ሰራተኞች በልተው የሚያሩበት ደሞዝ ከተላከ ሁለት ወራት በላይ ሆኗል። ለ2018 ለትግራይ የተመደበው አስራ ስምንት ነጥብ ስምንት ቢሊየን ብር አመታዊ በጀትም በየወሩ ለአስራ ሁለት ወራት ተከፋፍሎ የሚላክ ሲሆን ነገር ግን ጠቅላይ ሚኒስትሩ ያንግግር ካደረጉበት ከጥቅምት ወር ጀምሮ ቆሟል። ከዚህ ጋር በተያያዘ የክልሉ ጊዜያዊ አስተዳደር ፕሬዚደንት ጄኔራል ታደሰ ወረደም የሰራተኞች የደሞዝ ድጎማ ለሁለት ወራት አልተላከም ይህ የነውሮች ሁሉ ነውር ነውና በአፋጣይ ሊታረም ይገባል ሲሉ ከሰሞኑ አክሱም ላይ መናገራቸውን መዘገባችን የሚታወስ ነው። ዛሬ ደግሞ መቀለ ላይ በተዘጋጀ ሀገር አቀፊ አካል ጉዳተኞች መርሃ ግብር ላይ ያ ጦርነት በትግራይ ክልል በቁጥር የጨመረው አካላቸውን ያጡ ዜጎቻችንን ነው ብለዋል። የሰላም ውሉ እንዲጠበቅ እንደ ጊዜያዊ አስተዳደርም እንደ ትግራይ ሕዝብም ስምምነቱም እንዳይፈርስና እንዲተገበር እየጣር ነው ያሉት ጄኔራል ታደሰ ወረደ ነገር ግን ወደ ጦርነት ሊያስገቡ ይችላሉ ያሏቸውን ሁለት ጉዳዮችን አስቀምጧል። የትግራይ ሉዓላይ ግዛቶች አለመከበርና ተፈናቃዮች ወደ ቀያቸው አለመመለስ ለሌላ ዞር ጦርነት ማገርሸት ዋና ምክንያት ሊሆን የሚችሉም የትግራይ ህገ መንግስታዊ ወሰኖችን የማክበር የማስከበር እንዲሁም በሞትና በስቃይ ውስጥ ለስድስተኛ ዓመታቸው ዓመታት እያስቆጠረ ያሉት ተፈናቃዮች ወገኖች ወደ ቀያቸው የመመለሱ ጉዳይ ቁልፍ የሰላምና የጦርነት ጥያቄ ሆኖ ከአዲስ አበባ ጭምር ወደ ስፍራው ያቀኑ ሚኒስትሮች በተገኙበት የትግራይ ህዝብ እያሳለፈ ያለውን መከራ እንድትረዱ ነው ጥሪ፣ ሲሉ አክለው ጥያቄያችንን በሰላማዊ በሆነ መንገድ ልባት እንዲያገኝ ነው እየጠየቅን ያለ ነው። በእኛ በኩል በእጃችን ያለው ሰላም እንጠብቀን ለመሄድ ጥረት እያደረግን እንገኛለን ሲሉም አክሏል። አታስፈራሩን ሲል ብልጽግና መግለጫ አውጥቷል። ለግብጽ የተሰጠ በተባለው በዚህ ምላሽ ዛቻችሁ አያስደነግጠንም ሲልም አክሏል። ይህ ምላሽ የተሰጠው የካይሮ መንግስት ከኢትዮጵያ ጋር ከእንግዲህ ንግግር የለም መብታችንን እናስከብራለን ባለማግስት ነው። ግብጽ ካይሮ ላይ ወላህ የሚል መሀላ በኢትዮጵያ መሪ ከተፈጸመላት ወዲህ በኢትዮጵያ የውስጥ ጉዳዮች ላይ አስተያየትን ደጋግማ የምትሰጥ ሶማሊያና ሱዳን እንደዚሁም ኤርትራን የምታዝም የምታግዝም፣ ጅቡቲ ላይ ወደብ የምታለማ ኢትዮጵያን በጎረቤቱ ኃላፊዎቹ አለመግባብ የምትሰራ ሆናለች። ይህንን የብልጽግናን የዲፕሎማሲ ኩስምናን ተጠቅማም የኢትዮጵያን ተጠቃሚነት በሚያረጋግጡ ጉዳዮች ላይ የምታሰማውን ተቃውሞ ቀጥላለች። ከሰሞኑም የሀገሪቱ የውጭ ጉዳይ ሚኒስትር ህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን አንስተው በዚህ መካረር ምክንያት አለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባ መናገራቸው ይታወሳል። ግብጽ ለህዳሴው ግድብ እውቅና አትሰጥም፣ በቀጣይ ንግግር ለማድረግም ፍላጎት የለንም፣ አስፈላጊ ጥያቄም አይደለም። ግብጽ ባለም አቀፍ ሕግ መሰረት የውሃ ደህንነቷን ታስከብራለች ሲሉ ሚኒስትሩ መዛታቸውም የሚታወቅ ነው። ይህንን ተከትሎ ነው ብልጽግና ዛሬ በውጭ ጉዳይ መስሪያ ቤቱ በኩል ምላሽ ያለውን መግለጫ ይዞ የወጣው። የብልጽግናው መግለጫ የግብጽን ቅኝ ገዥ አስተሳሰብና የድርድርን ቢተኝነትን አንቀበልም ይላል። የኢትዮጵያ የውጭ ጉዳይ ሚኒስትር የግብጽ ባለስልጣናት በተደጋጋሚ የሚያቀርቡትን ድርድርን በአጽንኦት የሚጥልና ግልጽ ማስፈራሪያዎችን የያዘ ንግግር አጥብቆ እንደማይቀበል አሳውቋል። የጌዲዮን ጢሞቴዎስ መስሪያ ቤት ዛሬ ባወጣው መግለጫው ይህ አካሄድ የግብጽ መንግስት የሃያ አንደኛው ክፍለ ዘመን ተጨባጭ ሁኔታዎችን ለመቀበል አለመቻሉን የሚያሳይ መግለጫ መሆኑን አሳውቋል። አንዳንድ የግብጽ ባለስልጣናት በቅኝ ግዛት ዘመን አስተሳሰብ ተዘፍቀው በናይል ወንዝ ውሃ ላይ የብቸኝነት ባለቤትነት እንዳላቸው ያስባሉ ያለው የብልጽግናው መንግስት እነዚህ አካላት የቅኝ ግዛት ዘመን ጉሎችና ታሪካዊ መብቶች የሚባሉትን በመጥቀስ በወንዙ ውሃ ላይ ያላቸውን የበላይነትና ፍላጎታቸውን ደጋግመው እንደሚናገሩ ያመላል አረጋግጣል። ይህንን አመለካከት በአፍሪካ ቀንድ ውስጥ ተገዥ ደካማና የተከፋፈሉ ሀገራት የካይሮን ፍላጎት እንዲያስፈጽሙ በማሰብ ኢትዮጵያ ላይ ያነጣጠርም የጸጥታ መደፍረስ ዘመቻ ከሚያካሂዱበት ጊዜ ያለፈ ነው ሲል አሳውቋል። ይህ የተሳሳት አካሄድና ጥረት የአመራርና የማሰብ ውጤት መገለጫ መሆኑን በመግለጽም ይህንንም ኢትዮጵያ በፍጹም የሚያስደነግጣት ነው ይላል ሚኒስቴሩ። እኛ ካይሮ ልታስወግደው የቸገራትን የቅኝ ግዛት ቅሪትን ለመቀበል ምንም አይነት ቦታ የለንምም ይላል። ኢትዮጵያ ደጋማ ቦታዎች ተነስቶ በሚፈሰው አባይ ወንዝ ለናይል ተፋሰስ ውሃ 86 በመቶ ያክሉን አስተዋጽኦ ያደርጋል ያለው መግለጫው፣ ልክ እንደ ማንኛውም ተፋሰስ ሀገር ሁሉ ኢትዮጵያን በዚህ የተፈጥሮ ሀብት የመጠቀም መብት እንዳላትም ይጠቅሳል። ይህም ፍትሐዊ፣ ምክንያታዊና እኩል አጠቃቀም በመሰረታዊ የአለም አቀፍ ህግ መርህ የሚመራ በመሆኑ ኢትዮጵያ በወሰኗ ውስጥ በሚገኙ የተፈጥሮ ሀብቶች ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ብሏል። ባለፉት ጊዜያት ግብጽ በድርድር ውስጥ የምትሳተፍ በማስመሰል በግትር ነቷና በብቸኝነት ይገባኛል ጥያቄ አማካኝነት እድገትና መፍትዎችን ስታደናቅፍ ቆይታለች ያለው የብልጽግናው መንግስት መግለጫ አሁን ደግሞ ትርጉም ያለው ድርድርን በመቃወም የማስመሰል ፖሊሲዋን ይፋና ቀጥተኛ አድርጋለች ሲል አሳውቋል። ግብጽ ድርድርን በመተውና ግጭትን ለመፍጠር በግልጽ በማሰብ የጥላቻ ንግግሯን አጠናክራለች። ይህ ኃላፊነት የጎደለው ድርጊት በሁሉም ተዋናዮች መወገዝ አለበት ሲልም ነው ያነሳው። በኢትዮጵያ በኤችአይቪ ኤድስ የተያዙ ሰዎች ቁጥር 600 ሺን መሻገሩ ተነገረም። አዲስ አበባ በስርጭት ምጣኔ ከፍተኛ ደረጃ ላይ ተቀምጧል። በአዲስ አበባ ያለው የኤች አይቪ ኤድስ ስርጭት ምጣኔ በአገር አቀፍ ደረጃ ከተያዘው በእጅጉ ከፍ ያለ ነው ተብሏል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባካሄደው ጥናት በአዲስ አበባ ያለው የስርጭት መጠን 3.14 በመቶ ላይ ሲገኝ በአገር አቀፍ ደረጃ ያለው አጠቃላይ ምጣኔ ከአንድ በመቶ በታች ነው። የቫይረሱ ስርጭት ከ14 ዓመት ዕድሜ በታች ያሉ ህጻናት 16 በመቶ ከ15 እስከ 24 ዓመት እድሜ ያላቸው 34 በመቶ፣ ከ25 ዓመትና ከዛ በላይ ያሉ ታዋቂዎች ደግሞ 51 በመቶ ቁጥር ይሸፍናሉም ተብሏል። ባለፈው አንድ ዓመት በኤች አይ ቪ ኤድስ ተይዟል ተብለው የተገመቱ ሰዎች ቁጥርም ወደ 8 ሺህ አካባቢ ሲሆን በየዓመቱ በአማካኝ 9500 ሰዎች በኤች አይ ቪ ኤድስ ምክንያት ህይወታቸውን እንደሚያጡም ተገልጿል። በአገር አቀፍ ደረጃ ከኤች አይ ቪ ኤድስ ጋር እንደሚኖሩ ከሚገመቱ ሰዎች መካከል 94 በመቶ የሚሆኑት ተመርምረው ራሳቸውን አውቀው መድኃኒት እንደጀመሩም በጥናቱ ተረጋግጧል። በማጠቃላይ በሀገሪቱ ከኤች አይ ቪ ኤድስ ቫይረስ ጋር የሚኖሩ ሰዎች አሀዝም ስድስት መቶ ሺን ማለፉ ተገልጿል። ከአዲስ አበባ በተጨማሪ ከፍተኛ የቫይረሱ ስርጭት አለበት የተባለው ክልል የትግራይ ክልል ስለመሆኑ መዘገባችን ይታወሳል። ከጦርነቱ በፊት በዚህ ክልል የነበረው የቫይረሱ ስርጭት አንድ ነጥብ አራት በመቶ ብቻ የነበር ሲሆን አሁን ግን ከሶስት በመቶ በላይ ስለመድረሱ የክልሉ ጤና ቢሮ አመላክቷል። ዶናልድ ትረምፕ ሶማሊያውያንን በተመለከተ ያደረጉት ንግግር እያነጋገረ ነው። ወደ መጡበት መመለስ አለባቸው ሲሉ ያሰሙት ንግግርን ተከትሎ በተቃውሞ ምላሽ እየተሰጠባቸውም ነው። ፕሬዝደንቱ በካቢኔ ስብሰባ ላይ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ፣ ወደ ሀገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ሲሉ በመግለጽ ነበር ያቀረቡት። ሀገር ለመባል በማትበቃው ሶማሊያ ምንም የላቸውም፣ ምንም ነገር የላቸውም። እርስ በራሳቸው እየተገዳደሉ ይኖራሉ ምንም መዋቀር የላቸውም ብለዋል ትራምፕ። ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት በዚህ አስተያየት በሀገራችን እንዲኖሩ አንፈልግም፣ እውነቱን እነግራችኋለሁ፣ አንድ ሰው እንዴ ይሄ ትክክለኛ አመለካከት አይደለም ሊለኝ ይችላል፣ ግድ የለኝም፣ በሀገራችን እንዲኖሩ ግን አልፈልግም በማለት ሲናገሩም ተደምጧል። ከዛም ለኮንግረስ ለመመረጥ የመጀመሪያ የሶማሊ አሜሪካዊ ተወካይ የሆኑት ዲሞክራቷን ኤልሃን ኦማርን ወደ መተቸት ዞሯል። ሁልጊዜ መመለከታት አለው ያሉት ትራምፕ ኤልሃን ኦማር ሁሉንም ሰው ተጠላለች እና ያልጠበቁ ያልሆነች ሰው እንደሆነች ማስባለሁ እያሉም ቀጥሏል። የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ በሚገኝበት ወቅት ነው ዶናልድ ትራምፕ ይህንን ማህበረሰብ የሚያንኳስስ አስተያየት የሰጡት። የሀገሪቱ የስደተኞችና የጉምሩክ ተቋም በትራምፕ አስተዳደር በመንትያ ከተሞች ውስጥ ህጋዊ ያልሆኑ የሶማሊያ ስደተኞችን ኢላማ እንዲደረጉ መመሪያ ተሰጥቷል ሲሉ አንድ ባለስልጣን ተናግሯል። ባለስልጣኑ እንዳሉት በዚህ ሳምንት ኦፕሬሽኑ ሲጀመር በመ መቶዎች የሚቆጠሩ ሰዎች ኢላማ እንደሚደረጉ ይጠበቃል። የአካባቢው መሪዎች እንደሚሉት ከሆነ ከሶማሊያ የመጡ ወደ ሰማንያ ሺህ የሚጠጉ ሰዎች በዛው ይኖራሉ። አብዛኞቹ ደግሞ የአሜሪካ ዜጋ ናቸው። የትራምፕ የትናንቱ ንግግር ተከትሎ በርካታ ምላሾች እየተሰጡ ናቸው። ከነዚህ ውስጥ ትራምፕ ስሟን አንስተው የወረፏት ኤልሃን ኦመር አንዷ ናት። ኤልሃን በማህበራዊ ሚዲያ ላይ በእኔ ላይ ያለው ጥላቻ እጅግ አስፈሪ ነው ብላለች። ከጤናም አንጻር በጣም የሚያስፈልገውን እርዳታ እንደሚያገኝ ተስፋ አድርጋለሁ የሚል ምላሽም ሰጥታለች ሶታ ግዛት ባለስልጣናት ከሰሞኑ የሚደረገውን ኦፕ